ትግራይ የምትባል ሀገር ተመስርታ በኢትዮጵያና በኤርትራ መሀል ከተቀረቀረች የኢትዮጵያ መንግስት አንድ አገር ሀገር ዘሎ ሌላ ሀገር አይወራም። ጌታቸው ረዳ ደግሞ አንድ ጊዜ ቀርበው ትዝ ካለ እኔም እኮ ሞቅ ሲለኝ መገንጠል መገንጠል እላለሁ ብለው በግዱ አሁን መንግስት ወደ አማራ ያደለ ቲፔሌፍ ላለበት ቡድን ያችን ቦታ ሰጠ ማለት ጠላት እስከሆነ ድረስ ቲፔሌፍ ማለት ነው ከመንግስት ጋር ተገዳዳሪ እስከሆነ ድረስ ወደ ሱዳን እንዲወጣ ፈቀደለት። የኤርትራ መንግስት ሲፈልግ የነበረው ትግራይ ወደ ውስጥ ተሸምቅቃ ገብታ አሁን ከነበረው ክልል ወደ ውስጥ ገብቶ ከአማራ ጋር መንገድ መገናኘት ነበር የሚፈልጉ። ፌዴራል መንግስቱ ይወጋኛል ብሎ ስለሚያስብ የኤርትራ መንግስት ከቲፒኤልኤፍ ጀርባ መሆኑ አይቀርም። ክብሩቶች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ተጀምሯል። ከማር መኮን ጋር ቆይታ እናደርጋለን። የትግራይ ጦር ሰራዊት አመፅን ተከትሎ በርከት ያሉ ጉዳዮች እየተነሱ ነው። ከጀርባ ያሉ አንድ ሁለት ገፊ ምክንያቶችም እንግዲህ ቀን በወለደ ቁጥር አዳዲስ ምክንያቶች ከጀርባው እንዳሉ እየተሰሙ ይገኛሉ። እነዛን እንቃኛለን። በወልቃይት አዲስ ወታደራዊ ፍጥጫ እንዳየረ ይገኛል። የትግራይ ሰራዊት በተለይም በዚያ አካባቢ ያለው አርሚ ሰባ ወደ ወልቃይት አካባቢ እየተጠጋ እንደሚገኝ እንደዚሁም በነ ኮሎኔል ደመቀ ዘውዱ አስተዳደር በኩልም እንግዲህ በተጠንቀቅ የመቆም አዳዲስ እንቅስቃሴዎች እንዳሉ ተሰምቷል። በቅርቡ በአዲስ አበባ ከፌዴራል አመራሮች ጋር የወልቃይት አመራሮች በተወያዩበትም ወቅትም አንድ አዲስ ውሳኔ እንደተወሰነ ነው እየተሰማ የሚገኘው። እነዚሁም ጉዳዮች ይሰናሰናሉ እና እናያቸዋለን። አብራችን ቆዩ አሚጉ እንኳን እንግዲህ በዚያ አካባቢ ያለው ውጥረት እጅጉን እየጨመረ እየመጣ ይመስላል። በእርግጥም በሰሜኑ የአገሪቱ ክፍል ሌላ አይነት ግጭት ሊዋለድ እንደሚችል ምልክቶች እያየን ነው የምንገኘው። እንግዲህ ማንም ጦርነትን አይመኝም፣ ጦርነትን የሚፈልግም የለም። ይሁንና ግን እኛ ከመመኘት ባለፈ ምንም የምንፈይደው ነገር የለም። ይሁንና ግን መሬት ላይ ያሉ ሁኔታዎች የሚያመላክቱት ነገሮች ወደ ግጭት እየተንደረደሩና ና እያመሩ እንዳለ ነው። የትግራይ ጦር ሰራዊት አምጿል። በተለይም አርሚ 23 የሚባለው አንድ አርሚ ጦር የ ደሞዝ ጥቅማ ጥቅም እንደዚሁም ደግሞ ከዲዲአር ጋር በተያዘ አመጽ አስነስቶ በረራዎችን የአየር በረራዎች ተስተጓጉሏል። መቀሌ ከእንቅስቃሴ ታቅባ ነበር በትላንትናው ዕለት። ዛሬ ደግሞ አንድ ተጨማሪ ሌላ አርሚ በተለይም አድዋ አካባቢ አዲግራት አካባቢ ያለ አንድ የዛው የቲዲኤፍ አንድ አርሚ ማመፁ እየሰማን እንገኛለን። መንገዶች ተዘጋግተው ነበረ። በመጨረሻም እንግዲህ በትላንትናው ዕለት አመሻሽ ላይ ከተወካዮቻቸው ያመፁ ወታደሮች ተወካይ ከነ ጀነራል ታደስ ወረደ ጋር ለመወያየት አንድ ስብሰባ ላይ ተቀምጧል። በዚያ ውሳኔ ላይ ውይይት ላይ እንግዲህ ምን ተወሰነ የሚለውን እስካሁን ድረስ መስማት አልቻለም። ይሁና ግን ህዋት በወጣው መግለጫ ማዕከላዊ መንግስቱንና ባንዳ ወይም ተላላኪ የሚላቸውን ነጌታቸው ረዳን ተጠያቂ አድርጓል። ሰራዊቱ ላይ ከጀርባ ሆኖ ዘመቻ ከፍተውበታል ለመከፋፈል የሚል ነገር ነው እያነሳ ያለው ከወዲያ ደግሞ ወልቃየት ላይ እጅግ አደገኛና እጅግ ስትራቴጂካዊ ስፍራ እንደሆነ እንግዲህ እናውቃለን። እዚያ አካባቢ ላይ አዳዲስ ክስተቶች፣ ወታደራዊ እንቅስቃሴዎች፣ ፖለቲካዊ ውሳኔዎች አሉ። እነሱን እናያቸዋለን። የትግራይ ሰራዊት አመጽ ከጀርባ ያለውን ምክንያት እንዳስስ፣ በርከት ያሉ ጉዳዮች ናቸው እየተነሱ የሚገኙ። ህወሓትን በራሱ ከጀርባ ያለውን ምክንያት እንግዲህ ወደ ሌላ ሶስተኛ አካል ለማላከክ ጥረትና ሙከራ አድርጓል። እንደ በአንተ መረዳት መረጃዎችን ተከታትላችኋል፣ ሚዲያዎችን ሞኒተር አድርጋችኋል። እና በአንተ መረዳት ከዚህ የጦር ሰራዊቱ አመጽ ጀርባ ያለው ነገር ምንድን ነው? እንግዲህ ቲፒኤልኤፍ መከፋፈል ከጀመረ ቆይቷል። እስካሁን የምናውቀው የነበረው የፖለቲካ ፓርቲው ስንጥቃት ካጋጠመው በኋላ በሁለት ቡድኖች፣ በተለይ ስራ አስፈጻሚ ከነበሩት ውስጥ ለሁለት ቡድን ተከፍለው ጉምቱ ጉምቱ የሚባሉ ሰዎች ያሉበት ነው። ለሁለት ተከፍለው አንደኛው ቡድን ትግራይ ለቆ ግማሹ ወደ ውጭ ሀገር ሄደ፣ ግማሹ እዚህ መጥቶ የተሾሙ አሉ። ያንን ተከትሎ ሰራዊትም እንደዚሁ የፖለቲካ ስንጥቃት ያው እየሰፋ እየሰፋ ወደ ሌላ አካል እየሄደ ሲመጣ ከዚህ በፊት ሰርተናል ፕሮግራም፣ ወደ ሰራዊቱ ገባ ሰራዊቱ ላይ ከፍተኛ ጭቅጭቆች ነበሩ። ይህንኑ ተከትሎ ማለት ነው ጊዜ አስተዳደሩ ምን መምሰል አለበት የሚለውን ከዛም ያለፉ ጦርነቱን የተመለከቱም ጭቅጭቆች ነበሩበት። እዝ ድሮ የሚታወቀው ቲፒኤልኤፍ ጦሩ ረጅም ዓመት ልምድ ስላለው ዲሲፕሊን ያለው ጦር ነበረ። አሁን የዝ ሰንሰለት የሚባል ለምሳሌ ጌታችን እንትና ጀነራል ታደሰ ወረደ አስተዳዳሪ ሆነው ከሳቸው እውቅና ውጪ እስር ያስፈቱ እስር ቤት የታሰሩ ሰዎችን ያስፈቱ አሉ። ገበሬ ላይ እየተኮሱ አሉ። እና የዚህ ሰንሰለት የሚባል ኮማንድ የሚባል ነገር እየፈራረሰ መጣ። ስትራክቸሩ ሲፈርስ ነው የሚያሳየ፣ ወደ ወታደሩ ሄደ። ሁሉም በአካባቢው ጉልበተኛ አይነት ስሜት ነው አሁን ያለው የጦር አበጋዝ ሆኖ በየአካባቢው አንዳንዱ ማዕድን ያለበትን ቦታ በተለይ ወርቅ በዛ አካባቢ ከኤርትራ ጋር በመሞዳሞድ ወደ ዱባይ የሚልክ አለ። የሚቆጣጠረው የለም፣ ትዕዛዝ አይሰማም። አንዳንዱ ፖለቲካ ውስጥ ገብቶ የሚፈተፍት አለ። እሱን ተከትሎ ደግሞ ቡድን የያዙ አሉ። አሁን የፖለቲካው ነጸብራቅ ነው። አሁን የአመፁ በእኔ ግምት ዲዲአር ጥያቄ ከሆነ ተገቢ ነው። የእውነተኛው ጥያቄ እሱ ከሆነ ደሞዝ፣ ጥቅማጥቅም ተገቢ ጥያቄ ነው። ወታደር ብዙ ጊዜ ያነሳል። በእኔ እምነት ግን ከጀርባው ፖለቲካዊ ምክንያት አለው ይመስለኛል። ከዚህ በፊት እናንተ ስናወራ እዛ አካባቢ የቀረው ቲፒኤልኤፍ መፈንቅለ መንግስት አካሄዱ። የቀረው ቲፒኤልኤፍ የነደብረ ጽዮን ቡድን መሀል ልዩነት አለ። ልዩነቱ በተለይ የተገለጸው አፍጦ የወጣው ሪፎርም የሚባል የሪፎርም ቡድን ተቋቁሞ ሪፎርም ማድረግ አለብን ራሳችን ተብሎ ድሮው እምቢ ሲሉት የነበረው ነው። ግን በአለም ገብረውሃል የሚመራ ተቋቁሞ ሰነድ ተዘጋጅቶ እዚህ ሰርተነዋል፣ ፕሮግራሙን ሰነድ ተዘጋጅቶ ለመወያየት ፈርቷል። ቲፒኤልኤፍ ሰነጠቃለሁ ብሎ አዳፍኖት፣ ባልተለመደ ሁኔታ ከህዝብ ተወያይቶበት ወደ ላይ ይምጣ የሚል ከቲፒኤልፍ አሰራር ውጪ እንደዛ አይነት ውሳኔ አካሂዷልና። እና የዛን ጊዜ ይታይሃል መሰንጠቅ እንዳለ ገብረዋሃድ ያለም ገብረዋሃድ ቡድን አለ፣ ሌላ ቡድን አለ ደብረ ጽዮን እዚህ ላይ ልክ እንደ ታደሰ ወረዳ አይነት ሚና ያለው ይመስለኛል። ሀርድ ላይነር ከዚህም ከዛም የሚጫወት ማለት ነው። የውስጥ የፖለቲካ ክፍፍሉ የስልጣን ሽሚ ያለበት አሁን ሚዲያዎችን ስከታተል ሞንጆሪኖ ቡድን አለ፣ ከጀርባ ያሉ ጀኔራሎች አሉ። እዚህ ፌዴራል መንግስት ላይ የሚፎክሩት ሞንጆሪኖ ጀርባ ያሉት ማለት ናቸው። ከዛ ውጭ ያለ ቡድን አለ። ሞንጆሪኖ እንድትወገድ የሚፈልግ እንትናን ያካትታል ጀኔራል ታደሰ ወረደን። በእነዚህ መሀል ያለ ስንጥቃት አለ እና ያ የፖለቲካ ስንጥቃት ነው ሄዶ ምን ላይ እንትን ያለው ሚሊታሪው ላይ ያረፈው። ሴንስ የሚሰጥ እንትን ያየሁት እሱ ነው። እዚሁ ተጨማሪ ላይ ምናለ ከኤርትራ ጋር እንስራ ወይስ አንስራ የሚል ደግሞ ክፍፍል አለ። ሌላ ከዚህ በፊትም ተገልጿል። ይሄ የነ ሞንጆሪኖ ቡድን ከኤርትራ ጋር በጣም ለመስራት የሚፈልግ ነው። በእኔ ግምት የአቦይ ስብሐትም ግፊት ይኖርበታል። አቦይ ስብሐት እና መለስ ዜናዊ የሻዕቢያ አፍቃሪ እንደሆኑ ይታወቃል። ሲጣሉ ነው እንጂ በብዙ መጽሐፍትን ብታነብ ትግሉ ላይ የተጻፉ የቲፒኤልኤፍ ትግል ላይ ሰነዶችን ብታይ እንዳውም ለትግራይ ህዝብ ነው ለሻቢያ ነው እነዚህ ሰዎች ወታደር ሆኖ የሚዋጉት እስክትል ድረስ አንዳንድ አስደናቂ የሆኑ ውገናዎችን ያደርጉ ነበር፣ ከበፊትም ጀምሮ ምናልባት የእሳቸው ከጀርባ ግፊት ሊኖር ይችላል። ከዛ መንጀር ነው እነዚህ ጀኔራል መዲድ ምና የሚሏቸው እነሱ፣ አሁን ከኤርትራ ጋር መሰለፍ አለብን ሌቨሬጅ የምናገኘው ከፌዴራል መንግስት ጋር የምንገዳደረው ከኤርትራ ጋር አብረን ከተሰለፍን ነው የሚለው አሉ። ሙልጭ አርጎ ከኤርትራ ጋር መሰለፍ የለብንም የሚል ተገንጥሎ የወጣ የንጌታቸው ቡድን አለ። እንዴት ተደርጎ የሚል ማለት ነው። ግን እዛም የቀረ ከህዝቡ ተቀባይነት አናገኝም ከኤርትራ ጋር፣ ኤርትራ የፈጸመችው በደል ገና አሁን አልሻርም እና ሌጂቲሜሲ ለማግኘት የህዝቡን ድጋፍ ለማግኘት፣ ሌጂቲሜሲ እንኳ በምርጫ ነው የሚገኘው የህዝቡን ድጋፍ ግን ለማግኘት ያ ጥሩ መቀስቀሻ አይደለም ከኤርትራ ጋር ማበሪ ብለው እዛ ሁለት የተሰነጠቀ ቡድን አለ። እሱም አንደኛው ስለዚህ የስልጣን ጉዳይ አለ። ደብረ ጽዮን የተንሳፈፈበት ሞንጆሮን ወደፊት እንድትወጣ የሚፈለግበት ከእሷ ጀርባ ደግሞ ያሉ ወታደሮች አሉ። አንደኛው እሱ ነው። ያመጸበት ምክንያት እነዛ ገፋፍተውት ማለት ነው ብዬ ነው የማስበው። ሁለተኛ ለኤርትራ ባለ ታማኝነት ወይም ከኤርትራ ጋር ባለ ግንኙነት ከኤርትራ ጋር እንስራ እንስራ ኤርትራን ከጀርባ ብናሰልፍ ፌዴራል መንግስቱ እንደ በፊቱ ከበባ ሊያደርግብን አይችልም። መሸሻ ይኖረናል። ኤርትራ ወደ ውስጥ ገብተን ኤርትራ መዋጋ እንችላለን። ከዛ ከኤርትራ ሎጂስቲክ ማግኘት እንችላለን። ኤርትራ ፖርት አላት። መሳሪያ ማስመጣት ብንፈልግ በዛ በኩል ነው የምናስመጣው። ስለዚህ እንዲህ አይነት ፍላጎትም ያለ ከዛ ሁለቱም ፊት ለፊት የማይነጋገሩበት አንዳንድ ጊዜ ብልጭ የምትል ነገር ደግሞ አለች የመገንጠል ጥያቄ ያኛው ቡድን የመገንጠል ጥያቄ የትግሉ ላይ ለወጣቱ ቃል ገብተዋል እንደዚህ ብለው አንድ ጊዜ ሞቅ ሲልህ ትናገርና በኋላ ማጣፉ ያጥራል እና የትግራይን ነጻነት እናውጃለን ብለው ለወጣቱ ከነገሩ በኋላ መመለስ ያቃታቸው ነገር አለ አሁን አንደኛው ቡድን እሱን ይዞት ነው የሚሄደው። በቀደም ደብዳቤ ጻፉ፣ ከኤርትራ ጋር ኮኦፕሬሽን እንፈልጋለን፣ ትብብር እንፈልጋለን የሚል ተጠናክሮ ይቀጥል ነው ያለው። እነሱ የህዝብ ለህዝብ ግንኙነት ለማሳለጥ ነው ይላሉ። ይሄን ደብዳቤ የኤርትራ አፍ የሆኑ ትዊተር ላይ የምከታተላቸው አሉ፣ ኤርትራን አቋም የሚናገሩ ይህን ደብዳቤ ምን ብለው ነው የወሰዱት መሰለህ? ይሄ የመገንጠል ጥያቄን እየተጠየቀች ነው ኤርትራ ትተባበር ያለች ወይ ትግራይ ብትገነጠል እየተባለች ነው። እና ካቀረብልን እንዲህ አይነት ጥያቄ ከትግራይ እሺ ነው የምንለው፣ ኤርትራ ትተባበራለች የሚል መልስ አየው የብልጽግና መንግስት እያስፈራራን እንወራችኋለሁ እያለን ከምንኖር በዛው ምን ማለታቸው ነው? ትግራይ የምትባል ሀገር ተመስርታ በኢትዮጵያና በኤርትራ መሀል ከተቀረቀረች የኢትዮጵያ መንግስት አንድን ሉዓላዊ ሀገር ዘሎ ሌላ ሀገር አይወርም። ከፊት ያለች ሀገር አለች፣ ራሷን የቻለች ሉዓላዊ ሀገር፣ ይከብዳል። እነሱ እሱን እያስቡ ያሉት እነሱ ያችን ብንፈቅድ በፈር ዞን ይሆናል፣ ደጀን ይሆነናል እኛ ብሎ ነው የሚያስቡት። እና እንደዛ አይነት ጥያቄም ያለው ቡድን አለ እዛ ውስጥ፣ የነ ሞንጆሪኖ ቡድን ውስጡ ማለት ነው። መጨረሻ ላይ አልቲሜትሊ መገንጠል ነው ጥያቄያችን የሚል። ይሄ ፕራክቲካል ይሆናል አይሆንም፣ ሌላ ጉዳይ ነው። ግን ይህንን የሚያቀነቅናል ከትግሉ ጀምሮ ነው የጀመሩት፣ በመሀል በመሀል ያነሱታል። ጌታቸው ረዳ ደግሞ አንድ ጊዜ ቀርበው ትዝ ካለ እኔም እኮ ሞቅ ሲለኝ መገንጠል መገንጠል እላለሁ ብለዋል። የእውነታቸውን ነው እየተናገሩ። ያኔ የሚነጋገሩትና ያወሩት ሞቅ ሲለኝ ላለሁ፣ ግን መሬት ላይ የሚሆን ነገር አይደለም አሁን ባለው ሁኔታ እና ያንንም የሚደግፋል። ስለዚህ በሶስት ብናስቀምጠው፣ አንድ የውስጥ ሽኩቻ አለ ስልጣን ለመያዝ ይህን ሽኩቻ ተከትሎ ከጀርባ ወታደር ይሄ ወታደር የሚያነሳሳው ሰልፍ አለ፣ ከአንዱ ወገን ከአንዱ ወገን ለማሳየት ማለት ነው። ሁለተኛው ከኤርትራ ጋር እንዴት እንጓዝ የሚለው ላይ ልዩነት አለ። ሶስተኛው ይሄ እንገነጠላለን የሚልና እንቀራለን በኢትዮጵያ ውስጥ የሚል ልዩነት አለ። አሁን እያየን ያለ ነው። እነዚህን ሶስት ነገሮች ነው የወታደሩ መውጣትም እሱን ነው። ግን ወታደር ሲወጣ ሞንጆሪኑን ስለደገፈ ነው ምናምን ብልህ አትናገርም። ምክንያት ማስቀመጥ አለብህ። ምክንያቱ የሚቀመጠው ምንድን ነው? ወይም ሞንጆሪኑን ተቃውሞ ነው ብሎ ማስቀመጥ ያስቸግራል። እና ዲዲአር ብሎ ነው ያመፀው። ተገቢ የሆነ ጥያቄ ስለሆነ ስሜት እንዲሰጥ ነው ለህዝቡ እንደዛ የሚነገረው። ወይም ደግሞ ደሞ ስላነሰው ነው ተብሎ የሚነገረው እንደዛ ነው። ግን ከዚህ በፊት እንዳልነው አንድ ጊዜ የበሰበሰ ፖለቲካ ስለሆነ የተፈጥሯዊ ሞቱን መሞት እምቢ ያለ ነው። ትግራይ ላይ እየተካሄደ ያለው ፖለቲካ ለሌሎች አለቅ ያለ አዲሱ ለመጣው ትውልድ አለቅ ያለ ቡድን ተፈጥሯዊ ሞቱን እባብ ቆዳ ሸልቅቆ እንደሚወጣው አራክፎ ማራገፍ በሚገባው ጊዜ ስላላራገፈ የሚከሰት የፖለቲካ መበስበስ ነው። ገና አያቆምም ብዬ እዚህ ጋ ተነጋግረናል። መፈረካከሱ አያቆምም። ወደ ወጥ ውስጥ መወሸቁ አያቆምም። ቡድን ቡድን እየለየ መንደር እየለየ መከፋፈሉ አይቀርም። እንዲሁ እነዚህ አንድ አሁን በአንድ የተሰለፉ ጦር አዛዦች፣ የጦር መኮንኖች ራሱ የየራሳቸውን ወታደር ይዘው በክልሉ የሚንቀሳቀሱበትም እድል ሊፈጠር ይችላል ብለው ጉዳዩን የሚለጥጡ ስጋታቸውን እስከዛ የሚገልጹ ወገኖች፣ አዎ እንደ አንድ ዩኒት የሚያዩታሉ፣ ስህተት ይመስለኛል። የትግራይ ጦር እንትን ካለ በኋላ ከጦርነቱ በኋላ የፕሪቶሪያው ስምምነት በኋላ ቅድም እንዳልኩ ነው። እንደ ጎበዝ አለቃ ነው በየ አካባቢ ያለው እንደ ጎበዝ አለቃ። እንግዲህ ትልቁ መሪ ጀነራል ታደሰ ነው አይደለም፣ በእንትኑ ጻድቃንና አረ በጦሩ ራሱ ያን ጊዜ ራሱ ወደዚህ ወደ እንትን አስተዳደር ከመምጣቱ በፊት ታያቸዋለ በኮሪያ ያሉ ከዛ በታች ያሉ እንዴት አይነት ልዩነት እርስ በርሳቸው እንደሚያሳዩ እና እንደ አንድ ዩኒት ተነስቶ እንደ በፊቱ ዩኒፋይድ የሆነ ዲሲፕሊን ያለው ምናምን እዚህ የነበረው እሱን ነገር ከጦርነቱ በኋላ ፍርክስክሱ የወጣ ነው እና ሁሉም በየግሉ በየአቅጣጫ የሚሄድበት ተጓዳኝ የሆኑ ግንኙነቶችን በራስ ፍቃድ የሚፈጽምበት ነው። ያ መገለጫ ነው። አሁን በየጊዜው አንድ ጊዜ ከዚህ በፊትም ስናወራ እንዲሁ አንዲግራት ላይ ያመጸ ቡድን ነበረ። ከዛ አላሳልፍም፣ ወደ አዲግራት የሚሄድም ቡድን አላሳልፍም የሚል አንድ ጦር ይነሳና ማን ነው አዛዡ የዛችሁ ዩኒት አዛዥ የሆነ አላሳልፍም እያለ እንትን የሚሄድበት ነው። እና መበጣጠሱ መበጣጠሱን ስትራክቸሩ የሚያሳይህ ዩኒፋይድ የሆነው እንትን የለም የእሱ አንድ መገለጫ ነው ብዬ ነው። ፊት ለፊት ከተገለጸልን ዲዲአር እና እንትን ጀርባ ደሞዝ የፖለቲካው ማሳያ ነው ነው የሚለው ጊዜው እይታ ትክክል። ምናልባት ጊዜውን አሁን ላይ ጠብቀው እንትን ያሉበት ጥያቄያቸውን ያወጡበት ምክንያት ስ ምንድንነው የሚለው በራሱ ጥያቄ የሚፈጥር ነው። ምክንያቱም ለረጅም ወራት ደሞዝ እንዳልተከፈላቸው ነበር ሲናገሩ የነበሩትና ይህን ሁሉ ወር ለምን ሊያመሱ የሆነ የውስጥ ትኩሳት አለ ፖለቲካ ያም አብሮ የሚነሳ ነው። እንደ ከዚሁ ጋር ተያይዞ እንግዲህ እየተነሳ ያለ ጉዳይ አለ። እዛው ከህወሓት ካለበት አሁናዊ ሁኔታ እየያዘ ካለው አሰላለፍ ጋር ተያይዞ እየተነሳ ያለው ጉዳይ የወልቃይት ጉዳይ ነው። ታስታውሳለ፣ ባለፈው ሳምንት ኮሎኔል ደመቀ ዘውዱ፣ አቶ አሸተ ደምለው የወልቃይት አስተዳዳሪዎች እዚህ አዲስ አበባ ለአንድ አስቸኳይ ስብሰባ መጥተው ነበር። በዚህም እንግዲህ አንዳንዶች ከጠቅላይ ሚኒስቴሩም ጋር ተገናኝተዋል የሚሉ አሉ። ከሌሎች የፌዴራል ከፍተኛ ባለስልጣናት ጋር ተወያይተዋል የሚል ነገር ሲነሳ ነበር። በዚያ ውይይታቸው ላይ እንግዲህ ከስከዛሬ በተለየ መልኩ ተፈናቃዮችን ለመቀበል ዝግጁ መሆናቸውን ሲገልጹ አድምጠናል። ሌሎች ወገኖች ደግሞ በጀት እንደተለቀቀላቸውም እስካሁን እንግዲህ ወልቃይት ለሁለትና ና ለረጅም ለሶስት አመታት በጀት አልነበረውም ከፌዴራል የሚመደብለት። አሁን ግን እንደሚለቀቅለት የሚገልጹ መረጃዎች እየወጡ ነው። ይህ እየተባለ ባለበት ሰዓት እንግዲህ በዚያ አካባቢ ያለው ወታደራዊ ፍጥጫ እጅጉን እየጨመረ መጥቷል። አርሚ ሰባም እንግዲህ እዚ አካባቢ በተጠንቀቅ ሆኖ ወደ ወልቃይት ለመግባት እንቅስቃሴዎችን እያደረገን የሚል ነገር እያየን ነው። ዚ ኢኮኖሚስትም አንድ ዘገባ አውጥቷል። በዛ ዘገባ ላይ ምንድነው የሚለው? በዛ አካባቢ ላይ የአዲስ ጦርነት ይነሳል ብሎ እንደውም በድምዳሜ ነው ያስቀመጠው። በወልቃይት አካባቢ አዲስ ጦርነት ይነሳል ብሎ አንድ የቲዲኤፍ ወታደር እንደውም ያናገራል። እና ካልቡርሃን ጎን ተሰልፈን ከተሞችን አስለቀቀናል፣ ከተሞችን ተቆጣጥረናል። የራሳችን መሬት የሆነውን ምዕራብ ትግራይንስ ለምንድነው ማናስለቀቀው? የሚል በቁጭት ተናግሯል የሚል ነገር አንስቷልና በእርግዝ አካባቢ የሆነ ያለው ምንድን ነው? ምናልባትም ከኤርትራ ጋር ካለው ፍጥጫ ጋር ይገናኛሉ የሚለውንም አያይዛን ሰው እሱ ኤርትራ የወልቃይት እንግዲህ የሱዳንም ኤርትራ አዋሳኝ ነው። በጣም በብዙ የሚፈለግ ነው። ድሮ ድሮ ከየመን ድረስ የሚመጡ ባለሀብቶች ኤርትራውያን ባለሀብቶች ኢንቨስት ያደርጉ ነበር። በሰፊው አጫጆች እነዚህ እንትኖች ደግሞ ለቃሚ ምናምን ከደቡብ ክልል ላ በእንትን እዛ ብቻ አይደለም እዛ አካባቢ ሳይሆን ደቡብ ድረስ ተመቶ የቀን ስራ የሚሰሩ ሰዎች ደግሞ ያሉበት እዛ ሚክስር ነው ቦታው ፈርታይል ነው። ደርግ ራሱ ከፍተኛ መዋለ ንዋይ አፍስሶ አንድ ባነበብኩት ጽሁፍ ከፍተኛ ምርት ተመርቶ አንድ ጊዜ አጫጅ ታቶ እዛ የሚገባ ቦታው አስቸጋሪ ስለሆነ በሽታ ምናምን አለበት ስንት ይመግባል የተባለ እንዲሁ ባክኖ ይቀረበታል። ለሙከራ ተብሎ ተሰርቶ ማለት ነው። በጣም ሰፊ እና ቦታው ፈርታይ ነው፣ የሚለማበት ቦታ ነው። ከዛ ውጪ ድንበር ላይ ነው። ባለፈው ጊዜ እንዳልነው ቲፒኤልኤፍ ቢይዘው መውጫ አገኘ ማለት ነው ወደ ሱዳን። ፌዴራል መንግስት ቢይዘው ቲፒኤልኤፍን እንዳይወጣ ተከላከለ ማለት ነው። የኤርትራም ሰራዊት እንደዚሁ። ስትራቴጂክ ቦታ ነው። በጣም የሚፈለግ ቦታ ነው። አሁን ሪሰንትሊ የሆነ ያለው ነገር ምንድን ነው ካልከኝ፣ በፊት በፊት ፌዴራል መንግስት አብረውኝ የሚሰሩ የትግራይ ኃላፊዎች አሉ ብሎ ባሰበ ጊዜ ንጌታቸው ረዳ በነበሩ ጊዜ ወደ የትኛው ላዘንብል ለሚለው ይቸገር ነበር። በአማራ ክልል በኩል ጥያቄ አለ። በአማራ በኩል ጥያቄ አለ፣ በክልሉ ሳይሆን የተለያዩ ፋኖን ጨምሮ የሚያነሱ። በትግራይ በኩል የይገባኛል ጥያቄ አለ። ሰፊ ውይይት እንትን ውስጥ ተካሂዶበታል። ምንድን ነው ፓርላማ ውስጥ መንግስት የራሱ የሚለውን ሶሉሽን አቅርቧል። ተፈናቃዮች ይመለሱ፣ ለጊዜ ጊዜ አስተዳደር ይምረጡ፣ ፌዴራል መንግስት ከዛ ይቆጣጠርና ሪፈረንደም ያካሄድ የሚል አሳልፎ ለሁለቱም ሀሳብ አቅርቦ ነበር። አሁን አሁን ግን መንግስት አብሮት የሚሰራ የለም ከትግራይ በኩል ካፕቸር ተደርጓል። እነዛ ተገፍተው እነ ደብረ ጽዮን በየጊዜው መንግስት ላይ መግለጫ የሚያወጡ ቅድም እንዳልካቸው እነ ማንጁስ ፍስሀ ማንጁስ እነ መዲድ በየጊዜው የሚስቱ መንግስት ላይ ናቸው ያሉ፣ ተቃራኒ ነው የሆነው። ስለዚህ ሁለት ነገር ነው ውጤቱ። አንደኛ በግዱ አሁን መንግስት ወደ አማራ ያደለ በፊትም ከነ ደመቀጋ ጋር ይሰራ ነበረ፣ ደመቀ አሁን ግን የሚያወራበት ምክንያት እነዛ ጠላት ሆኖታል። ለመዋጋት ዝግጁ ነው፣ ዝግጁ ናቸው። ስለዚህ ማድላቱ አይቀርም ወደ አማራው ጥያቄ ማለት ነው እና ያለን ወደፊት ሁለተኛ ነገር በትግራይ በኩል ያሉት ደግሞ ከመንግስት ጋር የሚቃወሙ ሰዎች ከአሁን በኋላ በሰላም እንደማያገኙት እያወቁ ነው የመጡት። ለምን ጠላትነት ውስጥ ገብተዋል። መጀመሪያ የቃላት ውርወራ የመግለጫ ነበር። አሁን ኦፊሻሊ ዝግጁ ነን ማለት ጀምረዋል። ስለዚህ ከመንግስት ጋር ተነጋግረው እንኩ ሰዱ ሊላቸው አይችልም። ሪፈረንደምም ሊካሄድበት አይችልም። ጠላትነት እስካለ ድረስ ሊያረጉ የሚችሉት በመንጠቅ ነው። ለዚህ ነው አሁን እየሰማን ያለ ነው። በአርሚ ሰባ በኩል ያለ ቡድን እዚህም ትግራይ ክልል ውስጥ ያሉ ቡድኖች እየተጠጉ ነው ሲባል የምንሰማው ጉዳዩ እየለየለት መጥቷል ወደ እኛ አይመጣም ተብሎ ታስቧል ለምን ጠላትነት ስላለ ከፌዴራል መንግስት ጋር በፊት ክስ ነበረ ከዜዘብን መንግስት ያስታጥቃል ያሰለጥናል የሚላለ የመንግስት ሰዎች ሄደው ሲመርቁ እኛም አይተናል ግን እንደዛ ቢያረግ እንኳን መንግስት ይቸገር ነበረ ምክንያቱም ከትግራይ በኩልም አብረውት የሚሰሩና ይህን ነገር እንዴት ሴትን እናደርገው የሚሉ ቡድኖች ስለነበሩ ያ ቡድን መፈንቀለ መንግስት ተደርጎበት አሁን መቷል። ወደ አዲስ አበባ ግማሹ ተሰዷል። አሁን አብሮት እንደዛ የሚሰራ የለም። እዛ ታደሰ ወረዳ ይሰራሉ ልትለኝ ትችላለህ፣ ግን ያኛው ቡድን ነው ድምጽ ያለው፣ ከጀርባ ያለው ቡድን እንጂ የታደሰ ድምጽ ብዙም የለም። ስለዚህ አይቀሬ ስለሆነበት ካሁን በኋላ መንግስት ቴፒኤልፍ ላለበት ቡድን ያችን ቦታ ሰጠ ማለት ጠላት እስከሆነ ድረስ ቴፒኤልፍ ማለት ነው። ከመንግስት ጋር ተገዳዳሪ እስከሆነ ድረስ ወደ ሱዳን እንዲወጣ ፈቀደለት፣ ከሱዳን ጋር እንዲገናኝ ፈቀደለት ማለት ነው። በመንግስት በኩል ብታየው ሂሳቡን ብታሰለው ስለዚህ፣ ከዛ ጋር ጠላት አደሉም የሚባሉትን እነኮነ ደመቀ ነው ቢያናገር የሚሻለው ከመንግስት ጋር አብረው ይሰራሉ የሚባለውን ከእሱ ጋር ነው መማከር። በመንግስት አይን ሆነ ስታየው ማለት ነው ለዚህ ነው ሰሞኑን እዛ አካባቢ ውጥረት በዛ የሚባለው ካሁን በኋላ ይሄ ነገር እጃችን ሊወጣ ስለሆነ እንይዘዋለን የሚል ሀሳብ አለ ይሄንን እያስፈጸሙ ለጊዜው ያሉት አሁን ከመንግስት ጋር ቀጥታ እዚህ ጋር መጋጨት ስላልፈለጉ ሱዳን ባለው ኃይል ነው ለጊዜው ግን ነገ ከነገ ወዲያ ክረቱ እየጨመረ ከመጣ ራሱ ምዕራብ አካባቢ ያለ ትግራይ አካባቢ ምዕራብ ትግራይ አካባቢ ያለ ጦር መንቀሳቀሱ አይቀርም፣ ወልቃይትን ለመያዝ ብሎ ካልበለዚያ ሌላ ምርጫ የለውም። አለበለዚያ መንገዱን ቀይሮ ከመንግስት ጋር የሚሰራበትን መንገድ ነው ማመቻቸት ያለበት። ውይይት ተደርጎ እንዴት እንፍታው የሚባለውን መወያየት ያለበት እና ክስም ሲያቀርቡ ስትሰማ እነ ደብረ ጽዮን በሚያወጡት ብዙ ጊዜ ክስ ሲያቀርቡ ስትሰማ፣ የፕሪቶሪያው ስምምነት አልተፈጸመም፣ የትግራይ ግዛቶች አልተመለሱም፣ እነዚህ ነው የሚሉትና አንድ ቀን ያንን በሀይል እናስመልሳለን የሚል በአፋቸውም ከጀነራሎች ሲነገር ሰምተናል። አሁን ስልጣን በግልጽ ሲናገሩ ነበር። እሱ ቀን እየቀረበ የመጣ ይመስለኛል። አሁን እና እንትኑ ከተጀመረ ጦርነቱ የተከዘዘ ብቻ አይደለም። እዛ ጋር የሚዋጋው በእርግጠኝነት ፌዴራል መንግስት የሚዋጋ ለምን፣ አሳልፎ ያን መሬት ሰጥቶ ወደ ሱዳን መውጫ ለቲፒኤልኤፍ ሊሰጥ አይችልም። ከአሁን በኋላ ኖርማል አይነት ግንኙነት አይደለም ያላቸው መካረር ስለሆነ ማለት ነው። የሀራ መሬት ታጣቂዎችም ሰው ጠለምት አካባቢ ይንቀሳቀሳሉ ይሳተፉ የሚችሉበት እድል ይኖራል። ተቃራኒ ቡድናች ናቸው ከቲፒኤልኤፍ ጋር ምናልባት ትግራይን ወክለው እነ ጌታቸው ከአማራ ጋ ከአማራ ተወካዮች ጋር ከፌዴራል መንግስት ጋር ሊነጋገሩ ይችላሉ። እሱ ተነጋግሮ እንዴት እንደሚፈታ ነገርየው እየው፣ ለጊዜው አናከረው ብለው ሊናገሩ ይችላሉ። ግን ያኛው ሀይል ጦርነቱ ውስጥ መግባቱ አይቀርም አንድ ቀን ገፍቶ መምጣቱ አይቀርም። የዛን ጊዜ ከፌዴራል መንግስት ጋር መጋጨቱ አይቀርም። ያ ኤርትራንም ስቦ ያስገባል ብዬ አስባለሁ። አሁንም እየተደረገ ያለው ግንኙነት ይህንኑ እንዲደግፏቸው ስለሆነ ያን ጊዜ ኤርትራን መግባቱ አይቀርም የሚል አሳብ አለኝ። በፊት ቢሆን ይሄ ሴናሪዮ አላስበው ነበር። የዛሬ ሁለት ዓመት ምናምን ብታስበው የኤርትራ መንግስት ሲፈልግ የነበረው ትግራይ ወደ ውስጥ ተሸምቅቃ ገብታ አሁን ከነበረው ክልል ወደ ውስጥ ገብቶ ከአማራ ጋር መንገድ መገናኘት ነበር የሚፈልገው። የኦም ጃህር የሚባለው በሱ በኩል ነበር የሚፈልግ። ለዛ ነው ይዞትም እዛ ለረጅም ጊዜ ፌዴራል መንግስት የአማራ ኃይሎች ኤርትራ ይዘውት የቆዩት ከመውጣታቸው በፊት ማለት ነው። አሁን ነገሩ ተቀይሯል፣ ሴናሪዮ ተቀይሯል። ስለዚህ የሚተባበር ከሆነ መተባበሩም አይቀርም። ምክንያቱም ፌዴራል መንግስቱ ይወጋኛል ብሎ ስለሚያስብ የኤርትራ መንግስት ከቲፒልፍ ጀርባ መሆኑ አይቀርም። እስካልበረደ ድረስ ነገር እየው ይገባበታል እዛ የሚል አሰባለኝ። እና ለምንድን ነው የሞቀው እዛ አካባቢ ካልከኝ፣ የትግራዩ ቡድን የቲፒልፍ ቡድን ተስፋ እየቆረጠ እንደማያገኝ ይህን የሚያገኘው በጦርነት ብቻ እንደሆነ እያሰበ በመምጣቱ ነው። አሁን ሪሰንት ነገሮች እየተጋጋሉ ሲመጣ ከፌዴራል መንግስት ጋር ጠላትነት እየጨመረ ሲመጣ ማለት ነው። እንግዲህ አሚጎ እናንተም እንዳነሳው እንግዲህ በወልቃይት ያለው ትኩሳት እንደተባባሰ ነው። ጀኔራል ጻድቃን ገብረ ትንሳኤም እንግዲህ የጽምዶ ማጠንጠኛ ወልቃይት ላይ ነው ብለው ነበር። እንግዲህ ከዚህ በተጨማሪ በትግራይ ጦር ሰራዊት መካከል ክፍፍል ካለው ከዚያ ክፍፍል ጀርባ ምን ምን ጉዳዮች አሉ የሚለውን ነጥቦችን አንስታል። እንግዲህ የዛሬውን እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ቆይታ